አንዳንድ እግዚአብሔር ሲረዳና ሲሰጥ ለእናንተ ያለው ይዘገያል እንጂ እሱ አይመሽምና። ግርም ያለ የፈጣሪ ስራ እኮ የእውነት ስራው ድንቅ ነው። ስራው በጣም የሚገርም ግሩም ስራ ነው እና እንኳን ማርያም ማረሽሽ ብለናል። እንግዲህ ተወዳጅ አርቲስት ንጋቱ ገነት ንጋቱ እንግዲህ በዛሬ አራት ቀን በፊት ልጇን በሰላም ተገላግላ እንግዲህ ለማቀፍ ሞክራለች። አምስተኛ ልጇን ማለት ነው። ከአስር ዓመት በኋላ እንግዲህ ያ የዛሬ ዘጠኝ ዓመት ታውቃላችሁ በጣም ታማ እንደዛ እያለቀሰች በጣም ነው አንጀት በሚበላ ሁኔታ ልጆቿ ራሱ እንደዛ እየሆኑ ነገሯን አታ ነገር ሆናል። ዘበድ ደግሞ ፈቅዶ እና ወዶ ህይወቷን አትርፎ ዛሬ ከተወዳጅ ባሏ ጋር እንግዲህ እሱ እንኳን ከተለያዩ በኋላ ከሌላ ሴት ጋር አገናኝተው ምናምን ደስ አለው ብሎ እንደገና በቃ ከሚስቱ ጋር እግዚአብሔር ዝሮ ዝሮ ዝሮ አልኋቸው አንድ ሲሆን አገናኝቷቸዋል ማለት ነው። እና እውነት ለመናገር ደስ የሚሉት እሷ ደግሞ በጣም ጠንካራ ሴት ናት። አንዳንዱ የፈታ የተለያየ ነገር ነው ሲል የማየው እና እች ግን ባሏን እንደ ወንድሜ ነው የማየው። እሱም ደግሞ እንደ ህል ሲመካከሩ እውነት ለመናገር ይሄኛው ወንድ ይሻል ይሻል ይሄኛው ሴት ይሻላል ተባብሎ ሲመካከሩ፣ በእውነት የእነሱ ፍቅር ከሁላችን ላይ ይደርብን። እውነቴ ነው የምላቸው እና ምን አይነት ስብዕና እንዳላቸው ይገርመኛል። ስለዚህ ሁለቱ ሲገባ ብዙ ነበር፣ ግን በልጆቻቸው አማካኝነት ዛሬ ታርቀው የልጅ እናትና አባት ሆነዋል። እንግዲህ በሀምሳ አመቷ ዶክተር በሚለው አርባ አምስት አመት ከሞላ አንዲት እናት መውለድ አትችልም ነው የሚሉ፣ ግን ፈጣሪ ሲፈቅድ ደግሞ ይኸው በሀምሳ አመት እንግዲህ የልጅ እናት እሱ ማለት ነው፣ ልጅ ነው ያለሽ፣ የልጅ እናት ሁና አልፋለሽ ማለት ነው ገኒዬ። ሲቀጥል ደግሞ አረብ ሀገር ያላችሁ እህቶች እና አልፎ አልፈው ከዚህ በኋላ መውለድ አልችልም እኔማ እንትን ውሏል፣ ከዚህ በኋላ ሲጭስ ልጅ ለማላገኝ ስለዚህ ከዚህ ከዚህ ከዚህ ሀገር ይሻላል የምትሉ እህት ወንድሞቼ እህቶቼ ወንድሞቼ ያልኩ ይቅርታ፣ እና ሞኛችሁ እውነት ነው የምላቸው። ፈጣሪ ለእናንተ ያለው የትም የትም አይቀርም። እውነቴን ነው። እኔም እንደእናንተ አረብ ሀገር ነበርኩ። ሰባት አመት ላቤን ጠብ አድርጌ ሰርቼ እንደዛ ብሎ ዱባይ የነበርኩት ገጠር ገባሁ። እድሜ እውነት ገና ነኝ ከሀያ ምናምን ቤት ቢሆን ውስጥ ነው ያለው ማለት ነውና፣ እግዚአብሔር ይመስገን መጣው። ስትመጡ ግን ተሎ ብላችሁ ትዳር ያላችሁም ተሎ ከባላችሁ ጋር አትንጠልጠሉ። ወይ ትዳር ያላችሁም ተሎ ብቻ ከወንድ ጋር ሳትንጠለጠሉ ገዳም ግቡ። መጣው በቃ አማራ መስመር ትንሽ ከባድ ነበረ ሰዓቱ አልሄድኩም። እስካሁን ድረስ ብታምኑ ባታምኑ ከሀገር ቤት ከገባው፣ ኢትዮጵያ ከገባው አመቴ ነው ኮንክሪት ግን እናት እና አባት እንዳላዩ ነግራቸዋለሁ። እኔም እንደናንተ ስደት ነኝ እና ምን ማረግ ስለሌለብኝ በቃ እናቴን ለማምጣት የሞከርኩት አመጣኋት። በፊሌን አቡነ ሀራ ድንግል ገባሁ፣ ምን ሱባኤ ይዤ አንድ ወር ሙሉ ከዛ ተቀመጥኩ። እኔም እናቴም ጸበል ተጠመቀ። ከዛስ ስወጣ ምን አልኩት? አቡነ ሀራ ድንግል እግዚአብሔር ምን ታልስጠኝ? ያም ሴትና ወንድ አልኩት። ፈጣሪ ይሰማል። እውነቴን ነው የምላችሁ። ማርያምን ባልኩት ወዶ ነው በቃ እግዚአብሔር ግንቦት የዛሬ ዓመት ግንቦት ሃያ አራት ገባሁ። ልክ የወለድኩት ደግሞ አስር ወር ሊሞ ላይ እንደ ነገ አስር ወር ሊሞ ላይ እንደ ዛሬ በ23 ነው የወለድኩት። አንዱን ወሯን ገዳም ስለነበርኩ አያችሁ፣ ፈጣሪ ስራው ድንቅ ነው። እናንተ በቅን ከጸለያችሁ እና ካለመናችሁ ይሰጣል። ስለዚህ ሴቶች ግቡ፣ ውለዱ፣ ከዛ ተመለሱ። ካልሆነ